የእንግሊዝ ፕሪምየር ሊግ ከሁለት ሳምንታት እረፍት በኋላ ተመልሷል። ቼልሲ ደግሞ ከሜዳ ውጪ በምሳ ሰዓት በርሌን በመግጠም ሁለት ለባዶ በሆነ ውጤት በማሸነፍ ራሱን ወደ ዋንጫ ፉክክር ያስጠጋበትን ውጤት ማስመዝገብ ችሏል። ከዚህም ባለፈ ቼልሲ በዚህ ጨዋታ ላይ ግብ ሳይቆጠርበት ነው መውጣት የቻለው። ለቼልሲ ጨዋታው እንዴት ነበር? ከዚህ ባለፈ በጨዋታው ላይ ምን አይነት አንኳር ነጥቦች ነበሩ? ቼልሲ ደግሞ በቀጣይ በዋንጫ ፉክክሩ ላይ ምን አይነት እንቅስቃሴ ሊኖረው ይችላል የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግ እና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ እንግሊዝ ፕሪምየር ሊግ ከሁለት ሳምንታት ረፍት በኋላ በዚህኛው የጨዋታ መርሃ ግብር ነበር ጅማሩን ያደረገው። እንግዲህ ላለፉት ቀናት የኢንተርናሽናል ብሬክ ጨዋታዎችን ስንመለከት ቆይተናል። በዚህኛው ጊዜ ደግሞ የእንግሊዝ ፕሪምየር ሊግ ጨዋታዎች አንድ ብለው መደረጋቸውን ቀጥለዋል ማለት ነው። በዚህ የመሳሳት ጨዋታ ላይ ቼልሲ በርንሊ ገጥሞ ሁለት ለባዶ በሆነ ውጤት ማሸነፍ ችሏል። ጨዋታው ለቼልሲ ቀላል የሚባል አልነበረም። በጨዋታው ላይ ከተመለከትናቸው ናቸው እንቅስቃሴዎች አንጻር በተለይም ደግሞ የመጀመሪያዎቹን ሀያ ና ሀያ አምስት ደቂቃዎች በርንሌዎች ጥሩ እንቅስቃሴ ለማሳየት ሲሞክሩ ነበር። ከግብ ሙከራዎች አንጻር እንዲሁ ደግሞ በመከላከሉ ረገድ ቼልሲዎች ደግሞ ክሊርከት የሚባሉ ቻንሶችን በተደጋጋሚ ጊዜ ሲፈጥሩ አልነበረም። የሚሞከሩት ኳሶችም አብዛኞቹ ኢላማቸውን የጠበቁ አልነበሩም። ግን ደግሞ በዚህ ጨዋታ ላይ በመጀመሪያው አጋማሽ ፔድሮኔቶ ጎል አስቆጥሮ ቼልሲ አንድ ለባዶ በሆነ ውጤት ጨዋታውን መምራት ችሏል። ከዛ በኋላ ለረጅም ደቂቃዎች ግብ መቆጠር አልቻለም ነበር። በሁለቱም ቡድኖች በኩል እና በቼልሲዎች በኩል ስጋት ነበረ። ምናልባት በርንሌይ በመጨረሻዎቹ ደቂቃዎች ጎል አስቆጥሮ ቢያንስ በዚህ ጨዋታ ላይ አንድ ነጥብ ይዞ እንኳን ለመውጣት የሚያስችለውን ወሳኝ የሆነ ጎል የሚያገኝበት እድል ሊኖር ይችላል የሚሉ ስጋቶች ነበሩ የጨዋታው እንቅስቃሴዎችም ላይ በተለይም አሰልጣኙ ስኮት ፓርከር በተወሰነ መንገድ በማጥቃቱ ሂደት ላይ ጥሩ ጥሩ ሮጦችን ለማድረግ ሙከራ አድርጎ ነበር። ነገር ግን ጨዋታው ሊጠናቀቅ ጥቂት ደቂቃዎች በቀሩት ሰዓት ላይ ኤንዞ ፈርናንዴዝ ሁለተኛውን ጎል አስቆጥሮ ጨዋታው በቼልሲ አሸናፊነት ተጠናቋል ማለት ነው። እንግዲህ ኤንዞ ማሬስካም ልክ ሁለተኛው ጎል ሲቆጠር በጣም እየሮጡ ነበር ደስታቸውን የገለጹትና ምን ያክል ጨዋታው በጣም ለሳቸው ፍራስትሬሽን ውስጥ የሚከት እንደነበር ምን ያክል አስጨናቂ እንደነበርና ፕሬዠር እንደነበረው በደንብ የሚያሳይ ነው። በእርግጥ አንድ መናገር የሚቻለው ነገር በርንሊ በዘንድሮ ውድድር አመት ወደ ፕሪምየር ሊጉ ሲያድግ ጥሩ ጊዜን ላያሳልፍ እንደሚችል የበርካቶች ግምት ነበር። ከተለያዩ ነገሮች አንጻር አንድም ፕሪምየር ሊጉ ላይ ያለፉትን አመታት የተመለከትናቸው ቡድኖች፣ ከሻምፒዮንሺፕ የመጡ ቡድኖች ጥሩ ፐርፎርማንስ እንኳን እያሳዩ ሲወርዱ ተመልክተናል። ለምሳሌ በባለፈው አመት በሩዘል ማርቲን የሚመራው ሳውዛምበተን ቡድን ከሻምፒዮንሺፕ ከመጣ በኋላ ጥሩ ፉትቦል ለመጫወት የሚሞክር ቡድን ነበር፣ ግን ሳውዛምበተን ወርዷል። ሌስተር ሲቲ እንዲሁ ሲወርድ ተመልክተነዋል። ከዛ በፊት በነበረው የውድድር አመት እንደዚሁ ሌሎቹ ቡድኖች የወረዱበትን አመት ተመልክተናል። እነ ሉተን ታውን እነ ሼፊልድ ዩናይትድ የወረዱበትን ሲዝን እናስታውሳለን። አምና ደግሞ ከጥሩ እግር ኳስ አጫወት ጋር ሲሞገስ የነበረው የኬራን ማኬናው ኢፕስዊች ታውንም ሲወርድ ተመልክተናል። ስለዚህ ምናልባት እንዲህ አይነቶቹ ነገሮች በር ላይም ዘንድሮ ተከትለውት እንዳይመጡ የሚሉ ስጋቶች ነበሩ። በሲዝኑ ጅማሮ ላይም እነዚህ ነገሮች ነው የተመለከትነው። በተከታታይ ጨዋታዎች ላይ ክለቡ ውጤት እያጣ የተሸነፈ የመጣባቸው ጨዋታዎችን አይተናል። ከመጀመሪያው የፕሪምየር ሊጉ ጨዋታዎች ጀምሮ ማለት ነው። ስለዚህ በዘንድሮ ድር አመት ምናልባትም ደግሞ ለዓለም ወረድ ከሚጫወቱ ክለቦች መካከል አንዱ እንደሚሆን የተነገረለት ቡድን ትልልቆቹን ቡድኖች ሲገጥም አንዳንዶቹን በጣም ፈትኗቸው የተሸነፈበት ጨዋታ ለምሳሌ ከሊቨርፑል ጋር በተደረገው ጨዋታ እስከ ዘጠና አምስተኛው ደቂቃ ድረስ ተፋልሞ ከዛ ዘጠና አምስተኛው ደቂቃ ላይ ሃኒባል መጀብሪ በእጁ በነካት ኳስ ምክንያት ነው እንግዲህ በተሰጠው የፍጹም ቅጣት ምት ሞሳላ ብቸኛው አንጎላ አስቆጥሮ ያንን ጨዋታ የተሸነፉት። እንዲሁ ደግሞ ከአርሰናል ጋር በተደረገውም ጨዋታ ሁለት ለባዶ ነው የተሸነፉት፣ ውጤቱ ጠበብ ያለ ነው። በማንችስተር ሲቲ በእርግጥ በሰፋ ጎል ልዩነት ተሸንፈዋል። እንዲሁ ደግሞ ከማንችስተር ዩናይትድ ጋር ተፎካክረው ሶስት ለሁለት በሆነ ውጤት ተሸንፈዋል ማለት ነው ስለዚህ ምናልባትም በዚህ ጨዋታ ላይም ጨዋታው በሰፊ ውጤትም ሊጠናቀቅ ይችላል፣ ወይም ደግሞ በጠባብ ውጤትም ሊጠናቀቅ ይችላል። ግን በጨዋታው ላይ ብዙ ብልጫ የመውሰድ እና ጨዋታውን የማሸነፍ ቅድመ ግምት የተሰጠው ለቼልሲ ነበር ማለት ነው። ያው አሰልጣኝ ኤንዞ ማሬስካ ከጨዋታው ፊት እንደተናገሩት ኮል ፓልመር በዚህ ጨዋታ ላይ አይኖርም፣ በጣት ጉዳት ምክንያት ለተጨማሪ ሳምንታት ከሜዳ እንደሚርቅ ነው የተገለጸው። ስለዚህ እንዲህ አይነቱ ነገር አሰልጣኙ እንግዲህ በደንብ እስኳዳቸውን ሮቴት እያደረጉ እንዲጠቀሙ ለሌሎች ተጫዋቾቻቸው የበለጠ እድል እንዲሰጡ የሚያስገድዳቸውም ጭምር ነበር። እንግዲህ በርን ሌዎች በዚህ ጨዋታ ላይ የቼልሲዎችን ማጥቃት እንዴት ሊቋቋሙ ትችላሉ ሚለው ራሱን የቻለ ጥያቄ ነበር። ከሮበርት ሳንቼዝ በተጨማሪ ኩኩሬያ፣ ቴርቮ፣ ቻሎባ፣ ቶሲን አዳራቢዮ፣ ሬሲ ጀምስ፣ ኤንዞ ፈርናንዴዝ፣ አንድሬ ሳንቶስ፣ ዣ ፔድሮ እንዲሁ ደግሞ ጀሜ ፔሮ ኔቶ እና ሊያም ዴላፕ በዚህ ጨዋታ ላይ በቋሚ 11 ውስጥ መጀመሪያ የቻሉ ተጫዋቾች ናቸው። እንግዲህ አሰልጣኝ እንዞ ማሬስካ በሳምንቱ አጋማሽ ከባርሰሎና ጋር የሚያደርጉትን ጨዋታ ታሳቢ ያደረገ በሚመስል ሁኔታ ነው ይህንን አሰላለፍ ይዘው ወደ ሜዳ የገቡት። ምክንያቱም በዚህ ጨዋታ ላይ አሊያንድሮ ጋርናቾ ተጠባቂ ወንበር ላይ ነበር፣ ኤስቴቫኦ ተጠባቂ ወንበር ላይ ነበር። ሞይሰስ ካይሴዶ፣ ባዲያሺሊ እነዚህ ተጫዋቾች ሁሉ ተጠባቂ ወንበር ላይ ሆነው ነው የጀመሩት እና አሰልጣኙ በቀጣዩ ሳምንት ከባርሰሎና ጋር የሚደረገውን የአውሮፓ ቻምፒዮንስ ሊግ እጅግ በጣም ወሳኙን ጨዋታ ታሳቢ በማድረግ ይህንን አሰላለፍ ይዘው ወደ ሜዳ ገብተዋል። ያው ቼልሲ በቻምፒዮንስ ሊጉ እንግዲህ ወጣ ገባ ፎርም ነው እያሳየ የሚገኘው። አያክስን በሰፊ የጎል ልዩነት አሸንፏል። ከዛ በተጨማሪ ደግሞ በባየር ሚዩኒክ ተሸንፏል። ከካራባ ጋር አቻ ወጥቷል። ስለዚህ ቀጣይ የሚያረጋቸው ቻምፒየንስ ጨዋታዎች ከናፖሊ፣ ከአታላንታ፣ ከባርሰሎና ጋር ሚያረጉት ጨዋታዎች በጣም ጠንከር ጠንከር ያሉ ስለሆኑ ስኳዳቸውን በደንብ ሮቴት እያረጉ እንዲጫወቱ ይጠበቅባቸው ነበር። ስለዚህ ጨዋታው የተከናወነው በዚህ መልኩ ነው። መሀል ሜዳው ላይ አንድሬ ሳንቶስ እና ኤንዞ ፈርናንዴዝ ነበሩ የተጣመሩት። ሳንቶስ የጨዋታው ማን ኦፍ ዘ ማች ወይም ኮኮ የሚያስብለውን ፐርፎርማንስ እዚህ ጨዋታ ላይ ማሳየት ችሏል። ታዲያ ቼልሲ በዚህ ጨዋታ ላይ ያለ ሞይሰስ ካይሴዶ እንዴት መሀል ሜዳውን በደንብ ኮንትሮል አድርጎ መጫወቻ ላይ የሚል ጥያቄ ልናነሳ እንችላለን። በእርግጥ የኤንዞ ማሬስካን ካን ውሳኔ ሳናደንቅ ምናልፍበት ሂደት መኖር የለበትም ወይም ይህንን ውሳኔ ሳናደንቅ አናልፍም። ምክንያቱም በርን ላይ በደረጃ ዝቅ ያለ ቡድን እንደሆነ ይታወቃል። ቅድም እንዳልኩት ላለመውረድ የሚጫወት ቡድን ነው። ስለዚህ በዚህ ጨዋታ ላይ ቢቻል እንደ ሞሴስ ካይሴዶን ማሳረፍ በጣም ብዙ ጨዋታዎችን የሚጫወት ተጫዋች ነው። ባለፈው ስለ ኤንዞ ፈርናንዴዝ አንድ ፕሮግራም ሰርቼ ነበርና በዘንድሮ ውድድር አመት በቼልሲ በኩል በርካታ ጨዋታዎችን ያደረጉ ወይም ብዙ ደቂቃዎችን የተጫወቱ ተጫዋቾች ሁለቱ ናቸው። አንዱ ሞይሰስ ካይሴሮ ነው። ሁለተኛ ደረጃ ላይ የተቀመጠው ደግሞ ኤንዞ ፈርናንዴዝ ነው። በሞይሰስ ካይሴሮ እና በኤንዞ ፈርናንዴዝ መካከል ያለው ልዩነት የ19 ደቂቃ ብቻ ነው። አንደኛ ደረጃ ላይ የተቀመጠው ሞይሰስ ካይሴሮ እና ሁለተኛ ደረጃ ላይ የተቀመጠው ኤንዞ ፈርናንዴዝ፣ ይሄ ሁለቱ ተጫዋቾች ላይ ምን ያክል በርደን እንደበዛ፣ ምን ያክል ጫና እንደበዛ በደንብ የሚያሳይ ነው። እና እንግዲህ ያለ ሞይሰስ ካይሴዶ እንዴት ነው ይህንን ጨዋታ ሊያከናውኑ ቻሉት የሚለውን ነገር መጠየቅ በጣም አስፈላጊ ጉዳይ ይሆናል። እንግዲህ ለቼልሲ በፕሪምየር ሊጉ ለሁለተኛ ጊዜ ነው በዚህ ጨዋታ ላይ ሞይሰስ ካይሴዶን ሳይይዙ ወይም በቋሚ 11 ውስጥ ሳያሰልፉ ወደ ሜዳ የገቡት ማለት ነው እና ምናልባትም በሊንኮን ሲቲ የካራቦካፕ ጨዋታ ላይ ደግሞ የተመለከተው አይነት አቀራረብ ነበር። እናም አሰልጣኙ ተጫዋቹ በኢንተርናሽናል ብሬክ ወቅት ከኤኳዶር ብሔራዊ ቡድን ጋር አብሮ ነበረ። ስለዚህ ወደዚህ ከመጣ በኋላ እንዴት አድርጎ ደግሞ ያንን ነገር ማስተካከያ ሊያደርጉበት ይችላሉ የሚሉትን ነገሮች ብዙዎቹም አነጋጋሪ ሆነው ሲጠይቁ ነበር። በዚህ ቦታ ላይ እንግዲህ ሌሎች ተጫዋቾችን እንዳያሰልፉ፣ ሮሜዮ ላቢያም ጉዳት ላይ ነው፣ ዳሪዮ ኢሱጎም ጉዳት ላይ ነው። ስለዚህ ያላቸው አማራጭ አንድሬ ሳንቶስን ወደ ሜዳ እንዲገባ ማድረግና ኤንዞ ፈርናንዴዝ የበለጠ በነፃነት እንዲጫወት ማድረግ ነበር። እንግዲህ በዚህ ቦታ ላይ ወይም ሞይሰስ ካይሴዶ በሚጫወትበት ቦታ ላይ ይህንን ተጫዋች ማጫወት ወይም ደግሞ አንድሬ ሳንቶስን ማጫወት በዚህ ጨዋታ ላይ ተገቢው ውሳኔ ነበር ማለት ይቻላል። የሳንቶስ እንቅስቃሴ ቅድም እንዳልኳችሁ ማኖቭ ዘማች ያስባለውም እንቅስቃሴ የቼልሲ ደጋፊዎችን ያስገረመና ምናልባትም ደግሞ ለቀጣዮቹ ጊዜያት ጥሩ ተጫዋች አለም፣ በቦታው ጥሩ ተፎካካሪ መሆን የሚችል ተጫዋች አለም ብለው በራስ መተማመን እንዲሰማቸው ያደረገ ተጫዋች ሆኗል። በዚህ የጨዋታ መራ ግብር ላይ የተመለከትነው የተጫዋቹ ፐርፎርማንስ፣ ዱዌሎችን በማሸነፍ ረገድ በጣም በራስ መተማመን ነበረው። ኳሶችን የሚያስጥልበት ሁኔታ እንዲሁ ደግሞ ኳሶችን ብሎክ የሚያደርግበት ሂደት አስረኛው ደቂቃ ላይ ለምሳሌ የዣይደን አንቶኒን ኳስ እንዴት ባለ መንገድ ኳሱን ለማውጣት ሲሞክር እንደነበረ አይተናል እና እንግዲህ ገና በሃያዎቹ መጀመሪያ ላይ የሚገኝም ተጫዋችም ቢሆን ነገር ግን ደግሞ እንዲህ ባሉት ጨዋታዎች ላይ በደንብ እድል መስጠት ምናልባትም ደግሞ ሞይሰስ ካይሴዶን ከማሳረፍና ሞይሰስ ካይሴዶን ለሌሎች ጨዋታዎች፣ ትልልቅ ጨዋታዎች ዝግጁ እንዲሆን ከማድረግ ባለፈ እንዲህ አይነት አማራጮችንም የሚያሰፋላቸው በመሆኑ ምክንያት የአሰልጣኙ ውሳኔ በደንብ ትክክል ነው ብለን እንድናደንቅ የሚያደርግ ነገር ይሆናል ማለት ነው። ከዛ ባለፈ ግን ከበርሌው አጥቂ ዚያን ፍሌሚንግ ጋርም የተለያዩ ፍልሚያዎችን ማድረግ ይጠበቅበት ነበር፣ ግን ተጫዋቹ በጣም በጥሩ ሁኔታ ይሄንን ነገር ሸፍኖታል ማለት ይቻላል። ከዛ በተጨማሪ ግን ኢቭን ካይሴዶ እንኳን ሜዳ ላይ በሚገባበት ጊዜ ቼልሲ ስትራግል የሚያደርግባቸው አንዳንድ ነገሮች አሉ። ይሄ የተጋጣሚ ቡድንን ታክቲክ በተመለከተ ያንን ፋይት ከማድረግ ያንን ከመፋለም አንጻር እን ደግሞ የተጋጣሚ ቡድን ወደ ሜዳ ይዞት ከሚገባው አቀራረብ አንጻር ቼልሲ ደግሞ የራሱን የጨዋታ ያጫውት ስልት ወይም ደግሞ ታክቲክ እንዴት ይተገብራል የሚለው ነገር በተለይ በአንዳንድ ጨዋታዎች ላይ ካይሴዶን ቢኖር ጥያቄ የሚያስነሱ ነገሮች እንዳሉ እናውቃለን። ሳንቶስ ግን በተለይም ደግሞ ከኳስ ጋር በጣም ምቾ ተሰምቶት የሚጫወት ተጫዋች ነበር። ይሄ ደግሞ በጨዋታው ላይ ቼልሲ ውጤት ይዞ እንዲወጣ የራሱን የሆነ አስተዋጽኦ አበርክቷል ማለት ይቻላል። በዚህ ጨዋታ ላይ የመጀመሪያው ጎል የተቆጠረበትን ሂደት ስንመለከት እንግዲህ ቼልሲ ማዘመት አግኝቶ ነበረ። ጎሉም ከመቆጠሩም በፊት በኋላ ላይ ሞይሰስ ካይሴዶ ቅድም እንዳልኩት ያለመኖሩ እና አንድሬ ሳንቶስ ደግሞ እዚህ ቦታ ላይ በደንብ ፐርፎርም እንዲያደርጉ እድል ሰጥቷቸዋል። ማርክ ኩሬያ ኳሱን ወደ ኋላ ነበር የመለሰው። ዤሚ ጊቴንስ በረጅሙ ያሻማውን ኳስ ፔሮኔቶ ወደ ግብነት ቀይሯታል ማለት ነው እና የፔሮኔቶ ጎል እንግዲህ በግንባር ተገጭታ የተቆጠረች ጎል ነች። አሁን እዚህ ጋር የምናነሳው ጥያቄ ከዚህ በፊትም ፕሮግራም ሰርቻለው፣ ፔድሮ ኔቶ አንደሬትድ ነው ወይ ወይም ደግሞ እንደሚሰራው ስራ ያልተነገረለት ተጫዋች ነው ወይ የሚል ጥያቄ ብዙዎቹ ያነሳሉ። ግን በተለያዩ ጨዋታዎች ላይ እንደምንመለከተው ፔድሮ ኔቶ ለቼልሲ ያለው ተጽዕኖ ፈጣሪነት እጅግ በጣም ውጤታማነቱ የሚያስገርም ነው። አሁን ከሳምንት ሳምንት ጎሎችን እያመረተ በግብ ተሳትፎዎች ላይ ራሱን እያሳየ አሲስት ሲያደረግ ጎል ሲያስቆጥርም ጭምር እንመለከተዋለን። ከዛ በተጨማሪ ደግሞ ሊያም ዴላፕ በጉዳት ምክንያት ባልነበረበት ጊዜ ዣዋ ፔሮ የሚጫወትበት የራሱ አጫዋት ነበረው። አሁን ደግሞ ዴላፕ ከጉዳት ከተመለሰ በኋላ ዣዋ ፔሮ ከአጥቂ ጀርባ እንዲጫወት፣ እንዲሁ ደግሞ ፊት መስመሩን ሊያም ዴላፕ እንዲመራ ነው እየተደረገ የሚገኘው። ምናልባት ጋር ናቸው ወደፊት ነሱ እስኪመጣ ድረስ የሚጠበቅባቸው ሂደቶች ሊኖሩ ይችላሉ ግን እኔ በተለይ ፔድሮ ኔቶ ጎሉን ያስቆጠረበት መንገድ እጅግ በጣም የሚስብ ነበረ። ኳሶ የተሻገረበት ሁኔታ የጄሚ ጊቴንስ የመጀመሪያውን ክሬዲት ለዚህ ተጫዋች እንሰጣለን። ከዛ ግን ደግሞ ያንን ኳስ ካገኘ በኋላ በደረቱ ተስቦ ነው ያንን ኳስ በግንባር ገጭቶ ያስቆጠረው እና በጣም ልዩ የሆነ የጎል ማስቆጠር ክህሎት ያለው ተጫዋች ነው። ስለ ፔድሮ ኔቶ ከዚህ ቀደም ያሰለጠኑት በወልቭስ ተጫዋቹን ያሰለጠኑት አሰልጣኞችም የሚናገሩት ነገር በጣም ወርክሬቱ እጅግ በጣም የሚያስገርም እንዲሁም ደግሞ ሜዳ ላይ ለጎል ማስቆጠር የተቻለውን ሁሉ ጥረት የሚያደርግ ጎል ማስቆጠር ብዬ ስል ጎል ማስቆጠር ወይም ማግባት ብቻ ሳይሆን አሲስት ማድረግ እንዲሁ ደግሞ ግብ የሚሆኑ ኳሶችን አመቻችቶ ማቀበልንም ይጨምራል እና እጅግ በጣም ልዩ የሆነ ፐርፎርማንስ ማሳየት የሚችል ተጫዋች ነው። ሜዳ ላይም ደግሞ ያንን ሲያደርግ እየተመለከትን እንገኛለን እና በእርግጥ እንደሚያደርገው ነገር ብዙ እየተነገረለት ብዙ እየተወራለት አይደለም የሚገኘው ግን ለቢልዳፕ ጨዋታ በጣም የተመቸተ ጫዋች ነው ሳጥን ላይ በሚቆመበት ጊዜ ደግሞ እንዴት ጎሎችን ስኮር ማድረግ እንደሚችል በደንብ ያውቃል፣ እና እዚህ ጨዋታ ላይም ሲያደርግ የተመለከት ነው። እንዲህ አይነቱን ጎል ከማስቆጠር ጋር በጣም ራሱን አውት ሻይን ማድረጉን ያሳየበት ነው ብለን ማንሳት እንችላለን። ሁለተኛው ጎሌ ሲቆጠር ያው እንግዲህ በካውንተር አታክ ነው ያ ጎል የተቆጠረው። በርንሌዎች እያጠቁ ነበር። በተለይም ደግሞ ወደ ቼልሲ የግብ ክልል በመሄድ ሙከራዎችን ለማድረግ ጥረት ሲያደርጉ ነበር። በኋላ ያ ኳስ በመልሶ ማጥቃት ወይም በካውንተር አታክ ወደ በርን ላይ የመከላከል ክፍል ነበር ኳሱ ሄደው ማርክ ጊዩ ያቀበለውን ኳስ ኤንዞ ፈርናንዴዝ ወደ ግብነት ቀይሮታል። ያው ስለ ኤንዞ ፈርናንዴዝ ለብቻው ፕሮግራም ስለሰራው ገብታችሁ ልታዳምጡ ትችላላችሁ። ግን ፐርፎርማንሱ እጅግ በጣም የተለየ ነበር። እሱም እንደዚሁ ጎል አስቆጥሮ ቼልሲ ከዚህ ጨዋታ ወሳኝ የሆነ ሶስት ነጥብ ይዞ እንዲወጣ አድርጎታል። በተለይ የዚህ ተጫዋች ጎል ማስቆጠር ደግሞ በጨዋታው ላይ ሶስት ነጥብ ማንሳታቸው ማሳካታቸውን ያረጋገጠም ጭምር ነበር ማለት ነው። በርንሌዎች በእርግጥ ፍጹም ቅጣት ምት ይገባናል ብለው የጠየቁበት ጉዳይ ነበር። በተለይም ደግሞ ወደ ሰላሳኛው ደቂቃ የተቃረብ በነበረበት ጊዜ ሀያ ስምንተኛው ደቂቃ ላይ ሮበርት ሳንቼዝ ኳስ ካቀበለው በኋላ ቴርቮ ቻሎባ ኳስ በእጁ ነክቶ ነበረና የፍጹም ቅጣት ምት ይገባናል የሚሉ ጥያቄዎችን ሲያሰሙም ጭምር ነበር። እንደምታስታውሱት በ2024 በአውሮፓ ቻምፒዮንስ ሊግ አርሰናል ባየር ሚዩኒክን በገጠመበት ጊዜ ዳቪድ ራያ እንደዚህ አይነት ኳስ ለማጋሌሽ ሰጡት። ማጋሌሽ ኳሱን በእጁ ነክቶ ለማስጀመር በመሞከሩ ምክንያት የፍጹም ቅጣት ምት መሰጠት አለበት የሚሉ ጥያቄዎች ሲነሱ ነበር። ግን አርሰናል ላይ የፍጹም ቅጣት ምት ሳይሰጥ ነበር ያ ጊዜ ያለፈው እና ከዛ በኋላ በዛ ውሳኔ ላይም እንዲሁም የፊፋ የጨዋታ ዳኛ በመሆን የሚታወቁት ክሪስቲኒያ ኡንከል ከሲቢኤስ ስፖርት ጋር በነበራቸው ቆይታ ላይ እንደተናገሩት ይሄ ኮመን ሴንስ ነው ወይም ደግሞ በተፈጥሮ በቃ በኳስ በእጅ መንካት እንደሌለበት ተጫዋቾችም ያውቃሉ። ግን ደግሞ በኮመን ሴንስ ወይም በጋራ በሚያግባባን ስሜት የፍጹም ቅጣት ምት እንዳልተሰጠ ነበር እሳቸው የተናገሩትና እንዲህ አይነት ሁኔታዎች ደግሞ በተደጋጋሚ ጊዜ መመልከት የምንችላቸው ነገሮች ናቸው። ግን ደግሞ በርንሌዎች በሜዳቸው የሚያደርጉ ጨዋታ ነው ጎን ለማግኘት ከሚችሉባቸው አጋጣሚዎች መካከል አንዱ እንዲህ አይነቶቹ አጋጣሚዎች ሊሆኑ ይችላሉ፣ እና የፍጹም ቅጣት ምት ይገባናል የሚል ጥያቄ የሚያቀረቡት በዚህ ምክንያት ነበር ማለት ነው። ግን የማልዳኛው ፍጹም ቅጣት ምት ሳይሰጡ ጨዋታው በዛው ቀጥሏል ማለት ነው። እንግዲህ ይሄ ድል ለቼልሲ ምን ማለት ነው የሚለውን ነገር ደግሞ እንመለከታለን ቼልሲ የመጀመሪያዎች ሳምንታት ላይ ጥሩ ነበር። በኋላ ላይ የውጤት መንገጫ ገጭ እንዲሁ ደግሞ የውጤት መዋዠቆች አጋጥሞት ነበር። ከዛ ግን በተከታታይ በማሸነፍ አሁን ሁለተኛ ደረጃ ላይ ተቀምጠዋል። ማንቸስተር ሲቲ ኒውካስልን ቢያሸንፍ ኖሮ ቼልሲ ወደ ሶስተኛ ደረጃ ይመለስ ነበር። ነገር ግን ደግሞ ማንቸስተር ሲቲ ኒውካስልን ማሸነፍ አልቻለም። ስለዚህ እዛው ደረጃ ላይ ሊቀመጥ ችሏል ማለት ነው። አሁን ቼልሲ ሁለተኛ ደረጃ ላይ ነው የሚገኘው። ከመሪው አርሰናል ጋር ያላቸው የነጥብ ልዩነት ሶስት ብቻ ነው። ምናልባት አርሰናል በለተሁድ ነገ ማለት ነው ጨዋታውን ሲያከናውን የሚያሸንፍ ከሆነ የነጥብ ልዩነቱ ወደ ስድስት ከፍ ይላል። ነገር ግን ደግሞ አርሰናል እንደሚያስመዘግበው ውጤት አቻም ከወጣም ወይም ከተሸነፈ የነጥብ ልዩነቱ እየጠበበ የሚመጣ ይሆናል። በቀጣዩ ሳምንት ደግሞ ሁለቱ ቡድኖች እርስ በእርሳቸው ነው የሚገናኙት፣ ቼልሲና አርሰናል። ስለዚህ የበለጠ በዋንጫ ፉክክሩ ላይ ቼልሲን የምንመለከትበት እድል ከዚህ በኋላ ሰፊ ሆኖ እንመለከተዋለን አሁን ባለው ሂደት ለዋንጫ ይፎካከራሉ ተብሎ የሚጠበቁት ሶስት ቡድኖች ናቸው፣ አርሰናል፣ ቼልሲና ማንቸስተር ሲቲ። ከዛ ውጭ ግን ሊቨርፑል እንደምታዩት የውጤት ቀውስ ውስጥ የሚገኝ ቡድን ነው። ስለ ዋንጫ ፉክክር በዚህ ሰዓት ስለ ሊቨርፑል ማውራት በጣም አስቸጋሪ ጉዳይ ይሆናል። ቼልሲ ደግሞ ለፕሪምየር ሊጉ ዋንጫ ከተፎካከረ ትንሽ ቆየት ብሏል። ምናልባት በአውሮፓ መድረክ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሸንፍ ወይ የኮንፈረንስ ሊግ አሊያም የዓለም የክለቦች ዋንጫን ሲያሸንፍ ተመልክተናል። ነገር ግን ደግሞ ለፕሪምየር ሊግ ዋንጫ ከተፎካከረ ትንሽ ቆየት ብሏል እና አሁን ወደዛ ሜንታሊቲ መምጣት በጣም አስፈላጊ ነገር ነው። በእርግጥ በጣም ብዙ አስቸጋሪ ነገሮች አሉ። ምናልባት ቼልሲን ከዋንጫ ፉክክሩ ጋር ተያይዞ በጣም እንቅፋት ሊሆኑበት የሚችሉ ነገሮች እንዳሉ መናገር አስፈላጊ ጉዳይ ይሆናል። ለምሳሌ የተጫዋቾች ጉዳት፣ የተጫዋቾች መዳከም፣ የአእምሮ መዛል፣ እነዚህ እነዚህ ሁሉ ነገሮች ከጨዋታ መደራረብ ጋር ተያይዞ ምናልባትም በቼልሲ ዋንጫ ጉዞ ላይ እክል ሊፈጥሩበት የሚችሉ ጉዳዮች ሊሆኑ ይችላሉ። ነገር ግን ደግሞ እንዲህ በምናየው ሁኔታ አሁን ያለው የቼልሲዎች እንቅስቃሴ እና ደግሞ ውጤታማነታቸው የበለጠ ወደ ዋንጫ ፉክክሩ እያስጠጋቸው መምጣቱን ነው እየተመለከትን የምንገኘው። እንግዲህ አሰልጣኝ ኢንዞ ማሬስካ ሀምሳኛ ጨዋታቸውን ነው በፕሪሚር ሊግ ያከናወኑት ቼልሲን እየመሩ ከነዛ ውስጥ ደግሞ ሀያ ሰባቱን ማሸነፍ ችለዋል። እናም ጨዋታው ከተጠናቀቀ በኋላ አሰልጣኙ ኤንዞ ማሬስካ ሁነን ለመናገር በብዙ ምክንያቶች ጨዋታው ከባድ ነበር የሚል አሴታቸውን ነው የሰጡት። ከዛ ባለፈ ከኢንተርናሽናል ብሬክ የተደረገ ጨዋታ ነው ነገር ግን ጨዋታው ማሸነፍ ይገባን ነበር ብለው ነው አሰልጣኙ የተናገሩት እና ክለቡን ከተቀላቀልኩበት ጊዜ አንስቶ በጣም ደስተኛ ነኝ። ለአሁኑ ቅጽበት ብቻ ሳይሆን ቼልሲን ከተቀላቀልኩበት ጊዜ አንስቶ በጣም ደስተኛ ነኝ። የቼልሲ አሰልጣኝ ስትሆን ደግሞ ምናልባትም አንድ ጨዋታ መሸነፍ ምን ያክል ቀውስ ውስጥ ሊከት እንደሚችል ማወቅና መረዳት ይኖርብሃል። ጭራሽ ሁለት ጨዋታ የምትሸነፍ ከሆነ ደግሞ እልም ያለ ክራይሰስ ውስጥ ወይም ደግሞ ቀውስ ውስጥ ነው የምትገባው። ስለዚህ ይህን ነገር ማወቅና መገንዘብ እጅግ በጣም አስፈላጊ ነገር ነው። ነገር ግን ደግሞ እኔ ከእያንዳንዱ ጨዋታ ብዙ ትምህርት እየወሰድኩ ነው እና በዛሬውም ጨዋታ ላይ በርን ላይ በአምስት ተከላካይ ሊጫወት እንደሚችል እንጠብቅ ነበር እና እነሱም ደግሞ ሲያደርጉ የነበሩት እንዲህ አይነቶቹ ነገሮች ናቸው። ከሀያ ደቂቃዎች በኋላ ግን እቅዳችንን ፕላናችንን መቀየር እንዳለብን ነው የተሰማን። ምክንያቱም ከሆነ ደቂቃዎች በኋላ ኢቨን በርሌዎች በባክ ፎርስ ሲጫወቱ ነበረ። ና በራስ መተማመን ይሰማናል የሚል አስተታቸውን የሰጡት እና ለቀጣዩ የአውሮፓ ቻምፒዮንስ ሊግ ከባርሰሎና ጋር ለሚደረገው ጨዋታ ዝግጁ ነን የሚል ሀሳባቸውን ነው አሰልጣኙ የተናገሩት። እንግዲህ በቀጣይ ሳምንት ቼልሲ ሁለት ከባባድ ጨዋታዎችን ያደርጋል። ከባርሴሎና ና ከአርሰናል ጋር ማለት ነው። አሁን ግን ቼልሲ በውድድር አመቱ የዋንጫ ተፎካካሪ መሆኑን በተወሰነ መንገድ ያሳየበት ጨዋታ ነበር። ሁለተኛ ደረጃ ላይ መምጣት ችሏል። አሁን ከአርሰናል ጋር ለዋንጫው ለመፎካከር ደግሞ ቀጣዩ ሳምንት ላይ በለንደን ደርቢ ሲጫወቱ እንመለከታቸዋለን ማለት ነው። ጨዋታውን እንዴት ተመለከታችሁት? ጨዋታውን እንዴት አያችሁት? ቼልሲስ ከዚህ በኋላ በተከታታይ ጨዋታዎች ላይ በማሸነፍ በዋንጫ ፉክክሩ ላይ የበለጠ እንመለከተዋለን ወይ የሚለውን ጉዳይ ሀሳቦቻችሁን ልጽፉልንና ልታጋሩን ትችላላችሁ። ቼልሲ ግን ምናልባትም ደግሞ በአመቱ መጨረሻ ላይ በፕሪምየር ሊጉ የሆነ ውጤት የሚያሳካ ከሆነ ይህንን ጨዋታ የሚያመሰግንበትና የሚያስታውስበት ይሆናል። እንኳንም እዛ ጨዋታ ላይ አሸነፍን ብለው የሚደሰቱ ይመስለኛል። ምክንያቱም እዚህ ጨዋታ ላይ ያገኙት ሶስት ነጥብ እጅግ በጣም ትልቅ ስለነበረ እና ጨዋታው እንዴት ተመለከታችሁት? ስለ ቼልሲ የዋንጫ ፉክክር ምን ትላላችሁ? ሐሳባችሁን ኮሜንት ላይ የገባችሁ ጻፉልን። ቼልሲ ደግሞ አሁን ሙሉ ትኩረቱን በሚቀጥለው ሳምንት በሚደረገው የአውሮፓ ቻምፒዮንስ ሊግ የባርሴሎና ጨዋታ ላይ የሚያደርጉ ይሆናል ማለት ነው።